ሰላም አድማጮቻችን፣ እንደምን አላችሁ? ታዛ ጀመረ እስከ ግዝ በጋሻው እና ጸገነት ላቀው አለን። ታላላቅ ሰዎች፣ አለማችን ላይ ተጽዕኖ የፈጠሩ ሰዎች ልጆቻቸውን ምን ብለው አሳደጉ፣ ምን አይነት መርሆች ለልጆቻቸው አስተላለፉ የሚሉ ጉዳዮችን መስማት ብዙዎች ይፈልጋሉ። የመጀመሪያው አሜሪካዊ ቢሊዮነር እንደነበረ የሚነገርለት ጆን ዲ ሮኬፌለር ለወንድ ልጁ ጽፎ ያስቀመጣቸው በጣም በርካታ ደብዳቤዎች ነበሩ ይባላልና ታይምስ ኦፍ ኢንዲያ ባወጣው ጽሁፍ ላይ እነዚህ ደብዳቤዎች ምን ጭብጦች ነበሯቸው፣ ምን መልእክቶችን አጽንኦት ሰጥቶ ተናገረ? የሚለውን አስፍሮታል። ስለ ሀብት ስለ ቢዝነሱ እንዲሁም ስለ ህይወት ፍልስፍና በጣም በርካታ ጥልቅ የሆኑ እይታዎችን ያጋራባቸው ደብዳቤዎች ናቸውና ለወንድ ልጁ ጽፎ ያስቀመጠው ደብዳቤ ነው ተብሎ እንግዲህ የሚጋራ ነው። በ19ኛው ክፍለ ዘመን መጨረሻ አካባቢ ላይ የተጻፉ ደብዳቤዎች ናቸው። ሙሉ ደብዳቤውን ማቅረብ ሳይሆን ግን ምን አይነት ይዘት ነበራቸው፣ ምን አይነት መልእክቶችን አጽንኦት ሰጥቶ መከረ፣ ልጁን አስጠነቀቀ የሚለውን የምንመለከትበት ደብዳቤ ነው። በብዙ መንገድ እንግዲህ በሃይማኖት ውስጥ ሳይቀር ልጆችን ወላጆች አሳዳጊዎች እስከምን ድረስ አደራ አለባቸው የሚለው አስተምሮ አለ። ግን ስንተገብረው ነው ከባድ የሚሆነው። የድሮ ሰዎች ደግሞ በደንብ ተክነውበታል። ይሄንን ልጆቻቸው ትልቁ ሀብቶቻቸው እንደሆኑ አምነው ነው የኖሩት። እሺ፣ ሌላ በቤተሰብ ሰዓት ገንዘብና ትዳርን እናነሳለን። በጣም ሰፊ ትልቅ ርዕስ ነው። በብዙ መንገድ አለም ላይ ባለ ይሄ ጉዳይ በሚነሳበት መድረክ ላይ ሁሉ ብዙዎች በብዙ መንገድ የሚያወሩበት ነው። አንድ ቀለል ያለ ጥያቄ እንጠይቃችሁ ይላል ይህንን ጽሁፍ የጻፈው ዶክተር ኤልያስ ይባላል እና አሜሪካ ውስጥ ባሉ የማማከር ሂደቶች ውስጥ ወይም ደግሞ የካፕሎች ጥንዶችን ቴራፒ የሚያደርጉ ሙያተኞች ከፋይናንስ ጋር የተገናኘ ችግር አለብን ብለው አይደለም የሚሄዱት፣ ግን ነገሮች ወደ ፋይናንስ ችግር ተቀይረው አግኝቷቸው ጥያቄዎችን ሲጠይቃቸው መልስ ይሰጣሉ። ግን ለብቻ የጠይቀኝ መልካም ነው አንድ ላይ ቁጭ ብለን አትጠይቀን ብለው ይመልሳሉ። ሚስትም ለብቻ ባልም ለብቻ የተደበቀ ሂሳብ አላችሁ ወይም የባንክ ሂሳብ አላችሁ የሚል ጥያቄ ሲያነሱ ነው እንግዲህ በሙያተኞቹ እነኚህን ቴራፒዎች የሚወስዱት ሰዎች ለብቻ ትጠይቀን የሚል ጥያቄ፣ ያው ለብቻ ትጠይቀን የሚለው ራሱ እዛው ጋር መልስ ይሆናል ብዬ አስባለሁ። የለኝም ወይም አለኝ የሚል በራስ መተማመን ውስጥ ሆነው መመለስ ይችሉ ነበረ። ከዛ ውጪ የመጨረሻው ሚስጥር የምትሉት ነገር ምንድን ነው በጥንድነታችሁ የሚለው ጥያቄ ሲነሳ፣ አብላጫዎቹ በነጻነት መልሰዋል የገንዘብ ጉዳያችን የሚለውን እና ገንዘብ የመጨረሻው ዋስትና ማረጋገጫ ተደርጎ እንዲሳልና ጥንዶችን አስቀድመው እንዲፈሩት የሚያደርግ አስተሳሰብ ውስጥ ያሉ ሰዎች መልሶች ናቸው እነኚህ በሚል ያስቀምጠዋል። ገንዘብን ይዞ ወደ ትዳር መግባት፣ ገንዘብን በአንዱ ሰው እጅ አማካኝነት ብቻ ማግኘት፣ ገንዘብን በሁለቱም ሰው ምክንያት ማግኘት፣ ገንዘብን በትዳር ህይወት ማጣት፣ ገንዘብን መጋራት፣ ገንዘብን ለብቻ መጠቀም፣ የገንዘብ የጋራ ግብ፣ የገንዘብ የግል ግብ በጣም ብዙ ናቸው። እነኚህን ሁሉ ነገሮች እናነሳለን በዚህ ቆይታችን ስለ ገንዘብ በቂ እውቀት ያለን ሰዎችም በዘልማድ ለማድ የምንኖር ሰዎችም መቼም ገንዘብ ሲባል ጆሯችን ቆም ይላል። ምክንያቱም አንዱ እጃችንን ይዞ ወዴት እየሄድን እንዳለን የሚመራን ነገር እየሆነ ስለመጣ ወደድንም ጠላንም አንድ ቤት ውስጥ ስንኖር በጋብቻ ተጣምረን ህይወትን እንጋራለን ስንል ደግሞ እስከምን ድረስ አንዱ ሰው ተከፍቷል፣ እስከምን ድረስ አንዱ ሰው ረክቷል፣ እስከምን ድረስ ጸባዎቻችንን መቋቋምና ማስተዳደር ችለናል። እራሱ ገንዘብ ነው ችግሩ ወይስ እኛ አለመግባባት መቻላችን እና ሌሎች ባህሪያቶቻችን ናቸው የሚለውንም እንድናይ የሚያደርግ ነው። በጽሞና ራስን መገምገም በምንችልበት ሁኔታ ጣትን ከመቀሰራችን በፊት እኔ ያው ትዳር ውስጥ ያለን ሰዎች ያው ዝም ብሎ ወረቀት ነው የሚሉ ሰዎች አሉ፣ ገንዘብ ኢትስ ጀስት ኤ ፒስ ኦፍ ፔፐር፣ ስለዚህ ምንም መጨነቅ ያስፈልግም ገንዘብን በተመለከተ ብለው ቀለል ለማድረግ የሚሞክሩ ሰዎች አሉ ያው ወረቀትነቱ ሳይሆን ግን ጉዳዩ ያው ምን አይነት አገልግሎት ነው የሚሰጠው፣ በገንዘብ ምን አይነት ጉዳዮችን እየፈጸምንበት ነው ያለ ነው የሚለው እኮ ነው አደል? እስከ ግንኙነት ድረስ ትልቅ ችግር ይዞ የሚመጣው በዛ መንገድ ግን በቃ ልንገለገልበት ነው የተፈጠረው። የእኛን ግንኙነት ማበላሸት የለበትም እምነት ማሳጣት የለበትም መካካድ ውስጥ መግባት የለብንም ብለው የሚሰብኩ ሰዎች አሉ። ግን ያንን ዋጋውን አቀሉት ማለት አይደለም እንግዲህ ቀጥሎ የምናወራለት ባለ ሀብትም ሮኬፌለር ምን ይላል ልጁ ገንዘብ ምንም ይሁን ምንም ትንሽ የሚሆን ትልቅ እንዲጠነቀቅ ገንዘብን በተመለከተ የገንዘብን ዋጋ እንዳያሳንሰው የሚል ከሰጠው ምክር ውስጥ በደብዳቤዎቹ አንዱ ይሄ ነው። ምክንያቱም ቢዝነስ ውስጥ ያሉ ሰዎች ደግሞ ገንዘብ ምን ያክል ዋጋ እንዳለው ቢዝነሳቸውን በመገንባት ውስጥ፣ በቢዝነሳቸው ውድቀት ውስጥ ያውቁታል። እና ዝም ብለን የምናቀለው ነገር አይደለም። ትልቅ መሳሪያ ነው። ህይወታችንን እንመረበታለን፣ ቢዝነሳችንን እንመራበታለን። አለም ትመራበታለች እና ዝም ብለን እንዲሁ የምናቀለው ነገር አይደለም። ግን የገንዘብ ጉዳይ ደግሞ አይነኬ ነው፣ የሚወራ ጉዳይ አይደለም። በግልጽ እንነጋገር ከተባለም ችግር አለ። ብዙ ጊዜ ይሸማቅቀናል። ፍላጎታችንን በግልጽ ለምሳሌ አሁን ውጭ ሀገር ያሉ ትንሽ አሁን ሰለጠንን ያሉ ማህበረሰቦች ከመጋባታቸው በፊት ያው እዳ ብድር የሚባለው ጉዳይ በደንብ እነሱ ሀገር ህይወታቸውን የሚመሩበት ስለሆነ በተለይ አሜሪካ ውስጥ ምን ያክል ብድር አለብህ ብለው ይጠይቃሉ። የትምህርት ቤት ብድር ሊሆን ይችላል። የቤት የመኪና ብድር ሊኖር ይችላል። አንዴ እንግዲህ እንደ ሲስተም ህይወታቸውን በብድር የሚመሩበት ስርዓት ተፈጥሯል እና እነዛ ነገሮችን በግልጽ ተነጋግረው የመግባት ነገር አንዱ መስፈርት ነው። በትዳር ህይወታቸው አንድ ሰው ማያውቀው እዳ ውስጥ መግባት የለበት ነው። ስለዚህ ቀጥሎ እዳም ተጋሪ ነው የምትወኙ። ስለዚህ ይህንን መነጋገር የሚያሳፍር ጉዳይ አይደለም ማለት ነው። እዳለብህ፣ ከኔ በፊት እዳለብሽ ያልከፈልሽው፣ ተባብለው እንደዛም ተባብለው ደግሞ የሚደበቁ ነገሮች አሉ በመሀል የሚመጣ እዳ ሊኖር ይችላል። ያልተከፈለ ብዙ ቀውሶች ሊመጡ ይችላሉ። ከገንዘብ ጋር ተያይዞ አስገራሚው ነገር አሁን እኔ እናንቺ ሩሜት ሆነን እንኖር ብንል ወጪዎቻችንን በሙሉ ፈቅደን ከአንስል እስካላደረግ ናቸው ድረስ ወይ አንቺ ለእኔ ወይ እኔ ለአንቺ ካላረግን በስተቀር ምን ያህል ሽንኩርት ገዝተናል፣ ምን ያክል ጤፍ ገዝተናል፣ ምን ያክል እዳ ያለብን በጋራ፣ ምን ያክል ደግሞ ገቢ አግኝተናል የሚለውን እኮ ወረቀት ላይ ጽፈን መጋራታችን አይቀርም ትዳር ውስጥ ሲሆን ፍቅር ይጨመርበታል። የጋራ ኃላፊነት አለበት ከሁለታቸውን አብራክ የተገኙ ልጆች አሉበት የጋራ ቤት ነው። ባለው ነገር ውስጥ የሚመጡት ኮንፍሊክቶች ለምንድን ነው የመጡት የሚለውን ወደኋላ ሄዶ ማጥናት ያስፈልጋል። ራሱ ይሄ ባህሪ አመጣጣችንም ከገንዘብ ጋር ያለን ግንኙነት የተለያየ ይሆናል እንደ ቤተሰባችን አ አንዳንድ ቤተሰብ ውስጥ ጥሩ የሚባል የገንዘብ ግንዛቤ ይዞ ያደገ ልጅ ሊኖር ይችላል። በሌላው ቤተሰብ ውስጥ ደግሞ ምንም ከገንዘብ ጋር ንክኬ ሌለው ሊሆን ይችላል። ስለዚህ ይሄ የገንዘብን ግንዛቤ ተፈጥሮለት ያደገ ሰው ምን ላይ ኢንቨስት ላድርግ እንዴት ሪስክ ልውሰድ በሚለው ላይ በደንብ መረጃ ሊኖረው ይችላል። ስለዚህ ያኛው ደግሞ አይ እኔ ደሞ ዜና ደሞ ዜን ነው ምንም ነገር እንዳትነካብኝ፣ እንዲ አይነት ግጭቶች እና አለመግባባቶች አሉ። ዕዳ ውስጥ መግባት አልፈልግም ብድር ውስጥ መግባት አልፈልግም እዚህ ቢዝነስ ውስጥ መግባት ኪሳራ ሊያመጣ ይችላል የሚሉ ብዙ አለመግባባቶች አሉ። አሁን ቀደም ያሉ እናትና አባቶች ጥቂቶቹ ናቸው፣ እንደው ደፍረው ገንዘብ እዚህ ላይ ኢንቨስት አድርጉ የሚሉት እንጂ መከልከል ነው። አብዛኛው ነገር ከልጆች ጋር እንኳን አዎ፣ በፍጹም በገንዘብሽ ሪስክ መውሰድ ያለኝሽን ተመስገን ብለሽ ነው መኖር ያለብሽ እንጂ እንዴት አውጥተሽ እዚህ ላይ ብትከስ፣ ሪስ በአይሳካልሽ ስ የሚሉ ምክሮች አሉ። ይዘው ተቀመጥ ነው። አዎ ይዘው ተቀመጥ የሚባል ገንዘብም አይደለም ደግሞ፣ የእኛ ገንዘብ ከዛ ባንክ ተቀምጦ ግን ምንድነው የሚሰራበት አይታወቅም። ወደ ስራ እንዴት እናመጣዋለን፣ እንዴት እናሳድገዋለን ያን ገንዘብ የሚለውን እንደ ማህበረሰብ ከእናት ከአባት ያልተማርናቸው ብዙ ነገሮች አሉ። ከዛ ደግሞ በጋራ በግልጽ ያደረግናቸው ነገሮች ናቸው ቶሎ እድገታችንን የሚያፋጥኑት፣ ለየግል ተሸማቀን ተደባብቀን ኮንፊደንስ በማጣት የምናደርጋቸው ነገሮች ናቸው ያዋጡን የሚለውንም እንደዛው ማየት ያስፈልጋል። አሁን ዶክተር ኤልያስ ምን ይላል? አንዷ የገለጸችለትን ነው በአምስት ዓመት የፍቅርና የትዳር ግንኙነታቸው ውስጥ የቸገረሽ ይመስለኛል አንዳንድ ነገሮች ላይ ፋይናንስ ላይ ችግሮች አሉ ይመስለኛል፣ ባትነግሪኝም ብላ እናቷ በባንክ አካውንቷ አስር ሺ ዶላር ታስገባላታለች። በቃ ፍሪ ሁኝ አንድ ያልነገርሽኝ ነገር እንዳለ ይታወቀኛል፣ ቤት ስመጣም በስሜትሽ ውስጥም ብላ እንደዛ ስትላት በግልጽ መናገር ስለነበረባት ሄዳ ነግራታለች ለእናቷ። አዎ ልክነሽ አንቺ ይህን አስር ሺ ዶላር እኔ አካውንት ውስጥ መላክሽ በጣም ፈንጠዚያ ሊፈጥርልኝ ይገባ ነበረ፣ ግን ባለቤቴ አንድ መቶ ዶላር ሼር ቢያደርገኝ ኖሮ ትላታለች። ትክክለኛው ስሜቷ ይሄ ነበረ። አንድ መቶ ዶላር የሆነ የቸገረች ነገር ያለ ይመስለኛል ብሎ ቢልክልኝ አንቺ ከላክሽልኝ አስር ሺህ ዩኤስዲ በላይ ዋጋ ይኖረው ነበረ። አንቺ ስለ ላክሽልኝ ቴንክ ዩ፣ ግን እሱ ይሄን ቢያደርግ ኖሮ ደስት ከነበረው በላይ የሚያስደስተኝ አይደለም። ይቅርታ እናቴ፣ ትላታለች። እና በግልጽ አንዳንድ ጊዜ ስሜታችንን የሚፈትኑ ነገሮችን የምንነግራቸው ሰዎች አሉ። ቢያረጉልን እንኳን አይዞሽ፣ ቸግሮሻል፣ ዓይንሽን አይቸዋለሁ፣ ህይወትሽን ፈትሸዋለሁ፣ እንቺ ብትባይ እንኳን የትዳር አጋርሽን ሊያደረግልሽ ይገባ የነበረውን ወይም እሱ ሊረዳ ይገባ ነበር። አሁን ስለ ልመና አይደለም የምናወራው፣ ወይም ሰጥቶ ስለ መቀበልም ብቻ አይደለም የምናወራው። አንዳንድ ጊዜ እጅን ዘርግቶ ስጠኝ አይነት ነገር ይመስላል። በኋላ ላይ የምናነሳቸውም ነገሮች አሉ። አንዱ ሰጪ አንዱ ተቀባይ የሚሆንበት ግንኙነትም አይደለም። እኩል አዋተን የምንገነባው ህይወትና የምናስቀጥለው ህይወት ስለመሆኑ ነው የምናወራው። እሱን ያመነ ሰው ብቻ ነው አሁን የምናወራው ነገር የሚገባው ና ልክ እንደዚህ አይነት ስሜቶች አሉ። ወንድሞቻቸው ባለሀብት ሆነው እናቶቻቸው አባቶቻቸው ባለሀብት ሆነው እፍና አድርገውት ጉዳዩን፣ ባሎቻችን አላሳጡንም፣ ሚስቶቻችን አላሳጡንም በጋራ ሼር አርገን እየኖርን ነው በሚል ስሜት ውስጥ ብዙ ሚስጥሮቻቸውን የፋይናንስ ሚስጥሮቻቸውን ከድነው ግን ኢሞሽናሊ የሚታመሙ ሰዎች አትራፊ ሲሆኑ የከሰሩ የሚኖሩ ሰዎች አሉ። ሄደው አንኳክተው መቀበል አያቅታቸውም። ግን ዋስትና የሚሆነው በትዳር ጋር አብረው የሚኖሩት ሰው ጋር መስማማት ቢችሉ ኖሮ ነበር ትንሽ እንኳን ቢሆን የገንዘብ መጠን እሺ የመጀመሪያ አሜሪካዊ ቢሊዮነር እንደነበር የሚነገርለት ጆን ዲ ሮኬፌለር ለወንድ ልጁ ጽፎ ያስቀመጣቸው ደብዳቤዎች ምን መልእክት ነበራቸው? ምን ነገሮች ላይ አጽንኦት ሰጥቶ ነበር በሚል ታይምስ ኦፍ ኢንዲያ ያወጣው ረዘም ያለን ጽሁፍ ተመልክቻለሁ። እንግዲህ ወላጆች ለልጆቻቸው ገንዘብ፣ ሀብት፣ ንብረት ቢያወርሱ ደስ ይላል፣ ብዙ ይነገርለታል። ግን ለልጆቻቸው በህይወታቸው ውስጥ ወደፊት መንዝረው የሚጠቀሙባቸው ጠቃሚ የሆኑ መርሆችን የህይወት ፍልስፍናዎችን መናገር መቻል ብዙም ሲደነቅ አንሰማም። ምናልባት ልጆቹ በህይወታቸው ውስጥ የሆነ ደረጃ ላይ ደርሰው አባቴ እንዲህ ላይ ነበር እናቴ እንዲት ላይ ነበረ፣ እና እነዚህ እነዚህ ነገሮችን የወረስኩት ከአባቴ ነው ከእናቴ ነው እያሉ ሲናገሩ ካልሰማን በስተቀር ምን አይነት ሰው ነበር፣ ምን አይነት መርሆችን፣ ምን አይነት ምክሮችን ሰጥተው አለፉ፣ ወላጆቻቸው እናት አባት የሚለውን አንነጋገርበትም። ግን ያ በጣም ወሳኝ ነገር ነው። እንግዲህ ጆን ዲ ሮኬፌለር እርግጠኛ ነኝ በየጊዜው ለልጁ የሚነግራቸውን ነገሮች ሊሆን ይችላል በደብዳቤ ጽፎ የሚያስቀምጠው እና ለልጆቻችን ከሀብት ንብረትን በላይ ምን አይነት ነገሮችን እንደ መርህ ይዘው እንዲያድጉ እንነግራቸዋለን እናስቀምጥላቸዋለን፣ እንዳይረሱት። በተለይ አሁን ዘመን ላይ ያሉ ልጆች ደግሞ መቼም ደብዳቤ ጽፎ ማስቀመጥ ከባድ ነው። ተመልካች ትውልድ እየመጣ ነው። ግን ሁሌም የሚያስታውሱትን ነገር ደጋግሞ መናገር የሚያስፈልግ ይመስለኛል። የማይረሱትን ከልጅነታቸው ጀምሮ እንደ መርህ ይዘው እንዲያድጉ በህይወታቸው ውስጥ የሚጠቅሟቸውን ነገሮች መናገር በጣም ተገቢ ነው። መጥፎም ነገር ቢሆን ያንን መጥፎ ነገር እየሰሙ ካደጉ ያ የሚፈጥርባቸው ነገር ይኖራል ካደጉ በኋላ። ጆን ዲ ሮኬፌለር እንግዲህ ታዋቂ አሜሪካ የስራ ፈጣሪ ነው። የስታንዳርድ ኦይል ተባባሪ መስራች ነው። የሀብት ጸጋ ብቻ ሳይሆን ጥበብና ማስተዋልን እውቀትን የታደለ ሰው እንደሆነ ይነገርለታል። የሃይማኖት ሰው ነው። በቤተ ክርስቲያን ውስጥ ያደገ ነው። በተለይ እናቱ በጣም የቤተ ክርስቲያን አገልጋይ ወይም ቤተ ክርስቲያን ውስጥ የኖረች ሴት እንደሆነች ይነገራል። እና ቤተ ክርስቲያንን መርዳት አለብህ የሚለውንም ነገር ሁሌ ስለምት ስለምትነግረው በርካታ እንግዲህ ከቤተ ክርስቲያን ጋር የተያያዙ ስራዎችን ድጋፎችን እንደሚያደርግም ይነገርለታል። ከምታገኘው ገንዘብ መስጠት አለብህ ለቤተ ክርስቲያን አገልግሎት የሚለውን ትነግረው እንደነበረ በህይወት ታሪኩ ላይ ተመልክቻለሁ። ስለዚህ በደንብ በፈጣሪ ላይ እምነት ያለው ሃይማኖተኛ ሰው ጭምርም እንደሆነ ደግሞ በግል ህይወት ውስጥ ተገልጿል። ጆን ዲ ሮኬፌለር በአስራ ዘጠነኛው ክፍለ ዘመን መጨረሻ ላይ፣ በሀያኛው ክፍለ ዘመን መጀመሪያ ላይ ለወንድ ልጁ የጻፋቸው ደብዳቤዎች ተብለው እነዚህ ደብዳቤዎች ስለ ቢዝነስ፣ ሀብት፣ ስለ ባህሪ፣ የህይወት ፍልስፍና ጥልቅ ምልከታዎችን የያዙ ናቸው። እነዚህን ደብዳቤዎች እንግዲህ መቶ አመታትን በላይ ቢያስቆጥሩም የደብዳቤዎቹ መንፈስና በደብዳቤዎች ውስጥ የተቀመጡት ትምህርቶች ግን አሁንም ድረስ ተጽዕኖ ያላቸው ናቸው። አሁንም ድረስ ያለው ትውልድ ቢያነባቸው እነዚህ ደብዳቤዎች በጣም ለህይወት ጠቃሚ የሆኑ መርሆችን የሚሰጡ ናቸው በሚል ተገልጸዋል። አራት ሴቶችና አንድ ወንድ ልጅ ነበረው። ስለዚህ ለወንድ ልጁ የጻፈው ምናልባት ብቸኛ ወንድ ልጅ ትኩረት አግኝቷል። ላው ስለሆነም ይሆናል። ግን ሚስቱን ብዙ ጊዜ ከተናገረው ነገር ስለሚስቱ በጣም የሚያደንቃት ጎበዝ ሴት እንደሆነች እሷ የምትሰጠውን ምክር ሚዛን እንደሚደፋ እንደሚሰማት እና እዚህ ቦታ መድረስ አልችልም ነበር እሷ እነዛን ነገሮች ባትመክረኝ ወይም እሷ የምትለኝም ባልሰማ የሚል አይነትም ሰው ነው። ግን ያው ለወንድ ልጁ የጻፋቸው ደብዳቤዎች ናቸው ተብለው የተቀመጡ ናቸው። ለሴት ልጆችም በጣም ጠቃሚ ናቸው። ለምን ወንድ ልጁ መረጠ የሚለው ለጊዜው እርስ በርስ ይመካከራሉ፣ አራቱ ብለን የተመለከትኩት ነገር የለም። በዘጠና ሰባት አመቱ ነው እንግዲህ ህይወቱ ያለፈው። ረጅም እድሜ ይኖራል። እንደ ሀብት ትልቅ ወራሽ የሚያደርጉት ወንድ ካለ ወንድ ነው። ድሮም ይሄን ነገር ይጋሩታል፣ አሁንም ቀድሞ በነበረው ጊዜ። አዎ፣ ስለዚህ ምናልባት አደራው ትልቅ ስለሚሆን ለቤተሰቡም ጭምር ለቤተሰቡ ጭምር የተሰጠ ምክር ነው ብለን ልንወስደው እንችላለን። አዎ። እንግዲህ በደብዳቤዎች ውስጥ አንድ የተጠቀሰው ነገር በጣም ሀርድ ወርኪንግ ጠንካራ ስራ፣ ከዛ ዲስፕሊን ስነ ምግባር፣ እነዚህ የስኬት ቁልፍ ናቸው ብሎ ገልጿል። ምን አጽንኦት ሰጥቷል? ለልጁ ሲናገር በደብዳቤው፣ ስኬት በአጋጣሚ ወይም በእድል የሚመጣ አይደለም ያላሰለሰ ጥረትና ስነ ምግባርን ዲሲፕሊንን ይጠይቃል የሚለውን አስፍሯል። ደብዳቤው ላይ እሱ የከፈላቸውን መስዋዕትነቶች ጨምሮ አጋርቷል እና በየጊዜው ሰዓቱን ማስተዳደር ላይ በጣም ብልህ እንዲሆን በየቀኑ እያንዳንዱ ውሳኔው በሚፈልገው አላማ ላይ መዋል መቻሏን እርግጠኛ መሆን እንዳለበት እነዚህን ነገሮች አጋርቶታል። ለልጁም ጠንካራ የስራ ስነ ምግባር እንዲኖረው ጽኑ እንዲሆን ጽፎለታል ደብዳቤው ላይ ተብሏል። ሌላው አቋራጭ መንገዶች አቋራጭ እድሜ ነው የሚኖራቸው ይሄ ሾርት ከትስ ሾርት ላይፍ ስፓን ሲል ደግሞ በደብዳቤው ላይ ካሰፈራቸው ጽሁፎች ውስጥ አንዱ አጽንኦት ሰጥቶ የተናገረው ነው ተብሏል። የሮኬፌለር በጣም ትልቁ እምነቱ የአንድ ቢዝነስ ሰው ቃሉ ትልቁ ሀብቱ ነው ብሎ ያምናል። እና በደብዳቤዎቹ ልጁ ምን ብሎ አስጠንቅቋል? አታላይነት፣ ከስነ ምግባር ያፈነገጡ አቋራጮችን በተመለከተ እንዲጠነቀቅ አሳስቦታል። ስምን መገንባት አመታትን ይወስዳል። በአንዲት ስህተት ግን ያ ሁሉ መልካም ስምና ዝና በአንድ ምሽት ሊናድ ይችላል። ስለዚህ ረጅም ጊዜ የለፋሽበትን የገነባሽን ስምሽን ቃልም ባለመጠበቅ ታማኝ ባለመሆን ሊናድ ሊጣፋ ይችላል የሚለውን በደንብ አጥኖ ሰጥቶ ተናግሯል። ለአንድ ሰው ታማኝነቱ ትልቁ ከረንሲው ነው ትልቁ ገንዘቡ ነው እና በሁሉም ስምምነቶች ውስጥ ታማኝነት ዘላቂ ስኬትን አክብሮትን ያስገኛል የሚለውን ነግሮታል። አንዳንዴ አቋራጭ የመሰሉን መንገዶች ሊኖሩ ይችላሉ ቶሎ ገንዘብ የምናገኝባቸው፣ ከዛ ደግሞ እምነት ማጣት ይኖራል፣ ቃል ማጉደል ይመጣል። ብዙ ቢዝነሶች ላይ የሚታይ ችግር ነው አይደለም? ታማኝነት አስፈላጊ ነው፣ ስምም መገንባት ብራንድ የሚባለውን ነገር ይወራል ግን ግለሰቦች ደግሞ ሲዘናጉ እናያለን። ቃላቸውን አጉድለው እምነታቸውን አጉድለው እንደውም የቢዝነስ ሰው መሆን ለጊዜው አሳምናቸው እንጂ ጥሩ ቃል አሽጎድጉድ እንጂ በኋላ ግድ የለም የሚያስብል ነገር ሆኗል። በተለይ እኛ ሀገር ቶሎ የሆነ ነገር ሰብሰብ ሰብሰብ አድርገሽ ከዛ ደግሞ ቀጥሎ ወደ ሌላ ገንዘብ ወደሚገኝበት ቢዝነስ መሄድ የሚለው ይህንን አስበው የሚኖሩ አሉ። ግን ይህን ያክል ዘላቂ የሚባል የገነቡት ቢዝነስ የለም። ስለዚህ የእድሜው አጭር ነው ነው የሱ እንዲህ አይነት አቋራጭ መንገዶችን የሚከተሉ እምነት የታጣባቸው ቢዝነሶች እድሜያቸው አጭር ነው የሚለውን ነገር አጽንዖት ሰጥቶ ነግሮታል። ይሄ ብዙ ጊዜ ይባላል፣ ግን ብዙ ጊዜ ደግሞ ቢዝነስ ውስጥ ያሉ ሰዎች ስህተት ሲሰሩ ያለ ቃላቸውን ያከበሩት እንደ ሞኛ ሞኝ ይታያሉ ለጊዜው። እሱ ግን ረዥም ጊዜ በቢዝነስ ውስጥ ለዛውም ስኬታማ ባለ ሀብት ሆኖ አልፏል። ስለዚህ የቱ ጋር ምን እንዳገኘ ያውቀዋል። ሌላው ምንም ያክል ገንዘብ ይኑርህ፣ በፍጹም በገንዘብ ላይ ቸልተኛ እንዳትሆን ብሎ በደብዳቤው ላይ የገለጸለት ነው። ምንም እንኳን እጅግ ባለጸጋ ሰው ቢሆንም የአሜሪካው የመጀመሪያው ቢሊዮናርነትን ያገኘ ሰው ቢሆንም ሮኬፌለር ገንዘብን በተመለከተ ትሁት የሆነ ባህሪ ያለው ነው ሲል ገልጾታል። ይሄ መረጃ አለ ብሎ የማይመጻደቅ በገንዘቡ በጣም የተንደላቀቀ ህይወትን ለመምራት የሚፈልግ አይደለም። ወንድ ልጁንም ገንዘቡን በጥንቃቄ እንዲይዝ፣ ከአባካኝነት እንዲርቅ እንግዲህ አለም በእውቀት ላይ የተመሰረተ ኢንቨስትመንት ላይ ገንዘቡን እንዲያፈስ መክሮታል። ነው አደጋ ያላቸው ግን ፈጣን ምላሽ ወይም ትርፍ አገኝባቸዋለሁ በሚላቸው ኢንቨስትመንቶች ላይ ገንዘቡን ከመዋል ታቅቦ ምክንያታዊ የሆነ የፋይናንስ እርምጃን እንዲከተል በተለያዩ ደግሞ ስብጥር ባላቸው አዋጭ ኢንቨስትመንቶች ላይ ገንዘቡን እንዲያፈስ የገንዘብ አጠቃቀሙ ላይ በጣም ጥንቃቄ እንዲያደርግ በደብዳቤው ላይ አስጠንቅቋል፣ መክሯል። ነው ሀብትን በትዕግስት መያዝ እንደሚያስፈልግ ከዛ ድጋሚ መልሶ ደግሞ ያገኘውን ገንዘብ ኢንቨስት ማድረግ እንዳለበት ይህንን ነግሮታል። ነው ጠንካራ የፋይናንስ ራዕይም እንዲኖረው በዚሁ ደብዳቤው ላይ ገልጿል ነው ሌላ ሁሌም መልሰህ ለማህበረሰብ ደግሞ ስጥ የሚለውንም በደብዳቤው ላይ ገልጾለታል። የሮኬፌለር ደብዳቤዎች እንግዲህ ስለ በጎ አድራጎት ስራ፣ ስለ ልገሳ ገንዘብን የማህበረሰብን ኑሮ ለማሻሻል መዋል አለበት የሚሉ ሀሳቦችን ያነሳበት እንደሆነም ተገልጿል። ይሄ በደንብ የተደራጀ ልገሳ ማድረግ በማህበረሰብ ውስጥ ዘላቂ ስምና ታሪክ ኩርስን ያስቀምጣል። አንዱ ሌጋሲ ነው ይህንን ነገር ማድረግ ስንችል ብሎ ነግሮታል፣ ለልጁ። የበጎ አድራጎት ስራዎችንም በመስራት ይታወቃል። ዩኒቨርስቲዎችን በመመስረት ይታወቃል። የሕክምና ተቋማትን በመገንባት በተለይ ደግሞ በተለያዩ ህመሞች ዙሪያ ሪሰርች የሚያደርጉ ጥናትና ምርምር የሚያደርጉ ተቋማትን ይደግፍ ነበረ። በዚህ ስራው ይታወቃል። ስለዚህ ማህበረሰቡን የሚጠቅሙ ማህበረሰብን ችግር መፍታት የሚችሉ ነገሮች ላይ ሁሉ ገንዘብን መስጠት ያስፈልጋል፣ መልሶ መልሶ ማህበረሰቡን ማገልገል ያስፈልጋል በሚለው እምነት አለው። ይህንንም ለልጁ በደብዳቤው ላይ አስፍሯል ነው ወንድ ልጁ ምን ብሎ አስታውሶታል? ሁሌም ለሚያስፈልጋቸው እርዳታ ለሚገባቸው ልብ እንዲኖረውና ጥሩ ነገር ለመስራት ሀብቱን እንዲያውል አሳስቦታል ነው በደብዳቤው ሌላ የስራ ቡድንህ ስላንተ ብዙ ነገር ይናገራል የሚለውንም በደብዳቤው ላይ ነግሮታል። ሮኬፌለር ስኬት የአንድ ግለሰብ ጥረት ውጤት ብቻ አይደለም፣ ነገር ግን ከእናንተ ጋር አብረው የሰሩ ሰዎችም ጭምር ናቸው የሚለውን ያምናል። በተደጋጋሚም ጎበዝ፣ ስነ ምግባር ያላቸው፣ አቅም ያላቸው ሰራተኞችን ስለ መቅጠር እንደዚሁ ተናግሯል። ወንድ ልጁንም ጥሩ የስራ ስብስብ የያዘ ቡድንን እንዲመሰርት ነግሮታል። ስራቸውን በአግባቡ መስራት የሚችሉ ሰዎች፣ ሙያዊ እውቀት ካላቸው ግለሰቦች ልምድ ካላቸው ሰዎች ሁሌ ምክር እንዲጠይቅ እና በምክራቸውም እንዲጠቀም ነግሮታል። መርዛማ ግንኙነቶችን እንዲያቆም በእንደዚህ አይነት ግንኙነቶች ውስጥ እንዳይቀጥል፣ መጥፎ ተጽዕኖዎች ያው እድገትን ወደ ኋላ እንደሚያስቀሩ ይህንንም አሳስቦታል ማለት ነው። አሁን ለምሳሌ ምክርም በተመለከተ አንዳንድ ሰዎች ቢዝነሳቸው ላይ እኔነኝ የመሰረትኩት እኔነኝ ማቀው ብለው ካሰቡ ሊሰሙ ይችላሉ፣ ግን ተግባር አያደርጉትም አንድ ሰው ምናለኝ የሆነ አክሲዮን የሚመሰረት አክሲዮን ነው፣ እና ሰውየው ያው መጀመሪያ መስራች ነገር ነው። መስራች ነገር ነው ማለት ሀሳቡን ይዞት መጥቷል። ግን ሰዎችን ታሰባስበ ያለሽ ሀሳብ ብቻ ይዘሽ ስለመጣሽ አዎ፣ ሌሎች ሰዎችም ሀሳብ ማወጣት አለባቸው፣ ገንዘብ ማወጣት አለባቸው። ግን ምንም አይሰማም ሰውየው። ከዛ ምን አለ አይ እኔ እዚህ ነገር ላይ መቀጠል አልፈልግም፣ ገና ካሁኑ ጠቃሚ ሀሳብ እያመጣን አይ አይሆንም የሚል ከሆነ ወይ እኔ አውቃለው የሚል ከሆነ፣ እንዴት ነው ወደፊት ተግባብተን መንቀጥለው ቀጥሎ ይሄን ያደርግ ሞድም ጽል ነው አዎ ብሎ ተው ማለት ነውና ሰዎች ሊታዘቡን ይችላሉ። እኛ ኮንትሪቢዩት ባደረግነው ነገር ላይ ባዋጣ ነው ሀሳብ ውስጥ ምን አይነት ምላሽ ነበራቸው? ይሄ ቀናነት አላቸው ላዋጣ ነው ሐሳብ ለገንዘቡ ብቻ እኮ አይደለም ያ ለሐሳብ ሹም ዋጋ መሰጠት አለበት እንጂ ማንም ሰው የሆነ ገንዘብ ሰጥቶሽ ስራው ሊሰራ ይችላል በገንዘብ ደረጃ ካየሹ ግን ሀሳብ ደግሞ አንድ ላይ መዋጣትና ጥሩ ጥሩ ደግሞ ሀሳብ ያላቸው ሰዎች እንዳሉ ማመን ያስፈልጋል። እኛ ካየንበት አንግል ለየት ባለ መንገድ ማየት የሚችሉ የተሻለ ኮንታክት ያላቸው ሪስኮችን፣ አደጋዎችን፣ እድሎችን ሊያሳዩ የሚችሉ ሰዎች ይኖራሉ እና ለእነዚያ ሰዎች እድል ካልተሰጠ ምክራቸው መስማት ካልተቻለ መዝለቅ ይከብዳል ማለት ነው እና ብዙ አለመግባባቶችም ሊኖሩ ይችላሉ በኋላ ላይ። ትልቅ አስብ ስለ ወደፊቱም አስብ ብሎ ደግሞ ደብዳቤው ላይ ገልጿል። የሮኬፌለር የቢዝነስ ኢምፓየር በአንድ ምሽት የተገነባ አይደለም። በተደጋጋሚ ወንድ ልጁን ያስታወሰው ስለ ትዕግስት አስፈላጊነት ነው። ታላላቅ ቢዝነሶች ለማደግ ምን ያክል ጊዜ እንደሚወስድባቸው ጽፏል። አንዳንድ እንግዲህ ቢዝነሶችን እንዲያውም ስናስብ ረጅም ጊዜ ካለን ራዕይ ጋር አስተሳስረን ማየት አለብን የሚለውን ነግሮታል። ከአስርት ዓመታት በላይ ተሻግሮ እንዲያስብ ለምሳሌ የሆነ ስራ ሲጀምር ከአስር ዓመት በኋላ ያለውን ነገር እንዲያየው ማለት ነው። የእለቱን ወይም የአመቱን ትርፍ ብቻ ሳይሆን የዛሬ አስር ዓመት ይሄ ድርጅት የት ሊደርስ ይችላል የዛሬ ሀያ ዓመት የት ሊደርስ ይችላል የሚለውን አሻግሮ ማሰብ የሚችል እንዲሆን ይሄንን በደንብ አጽንኦት ሰጥቶ ነግሮታል። ውሳኔ ሲወስንም በቅጽበታዊ ነገር ሳይሆን ቀጣዩን ጊዜ እያሰበ እንዲሆን ደመነፍሳዊ እርምጃ እንዳይወስድ እነዚህን ሁሉ ነገሮች በደብዳቤው ላይ አስፍሯል። እና ያው ትዕግስት በቢዝነስም ሆነ በህይወት ላይ በጣም ትልቅ ጥቅም እንዳለው በደብዳቤው ላይ ተናግሯል። ይህ እንግዲህ እሱ ከመጣበት ህይወት ተሞክሮ በመነሳት ምን ያክል አስፈላጊ እንደሆነ ስላመነበት ነው። ሁላችንም ታጋሽ እንሆን እንላለን። በህይወታችን ውስጥም በአንዳንድ አንድ ስራዎቻችን ውስጥም ግን የእውነት ስራ ውስጥ ስንገባ እንፈተናለን። እስከ መቼ ድረስ ነው ይህንን ነገር ታግሽ የሚቆየው? እስከ መቼ ድረስ ነው በዚህ ቢዝነስ መዝለቅ የምፈልገውና የዛሬ አስር አመት ወይም አምስት አመት ምን አይነት መልክ ሊኖረው ይችላል እኔ የጀመርኩት ነገር የሚለውን በደንብ ማሰብ የሚችል ነገር እንዲኖረው ነው እንግዲህ ልጁን የመከረው። ሌላ እንግዲህ ስራና ህይወትን ሚዛን ማስጠበቅንም እንደዚሁ ነግሮታል። በጣም አስፈላጊ ነው ብሎ ያምናል። በጣም ሰፊ ሀብት ቢኖረውም እንኳን ሮኬፍለር ለወንድ ልጁ የተናገረው ነገር በስራ በቤተሰብ በጤናው መሀል ሚዛኑን እንዲጠብቅ ነው። አካላዊ እንቅስቃሴ እንዲያደርግና አካላዊ ጤናው እንዲጠብቅ፣ አእምሯዊ ደህንነቱ እንዲጠበቅ፣ ከቤተሰቡ ጋራ ጊዜ እንዲያሳልፍ ከቢዝነስ ስራ ውጪ በሌሎች ዝንባሌዎችና ፍላጎቶች ላይ ጊዜ እንዲሰጥ፣ እውነተኛ ስኬት ደግሞ በገንዘብ መበልጸግ ብቻ ሳይሆን የህይወት ሙሉነትን የሚያገኝበት መሆን እንዳለበት ነግሮታል። ያው ስራ ስራ አትበሉ፣ ሁሉንም ነገር ቢዝነስ ላይ ብቻ አታድርጉ የሚሉ ምክሮች በተለይ አሁን ላይ ነው አይደል የተለመዱት። ቀደም ባለው ጊዜ መስራትና መስራት ነው። አሁን ነው ፋሽን የሆነ ይሄ ወርክ ላይፍ ባላንስ የሚባለው። አይ ጥበበኛ ነው እኮ ሰውየው ተብሏል። ገንዘብ ብቻ ሳይሆን አንዳንዱ ብል ሰዎች አሉ፣ በቃ በልዩነት ሁሉንም ነገር ለማወቅ ለመገንዘብ ቀድመው የተፈጠሩ የሚመስሉ ሰዎች ናቸው። ውድቀት በፍጹም የመቃብር ድንጋይ ሳይሆን መስፈንጠሪያ ይሁን ብሎ ደግሞ ሌላው ደብዳቤው ላይ ነገረው ነው። ያው ብዙ በስራ ሂደት ውስጥ በስራ ተሞክሮ ውስጥ ስህተቶች አሉ እና ስህተትን መፍራት የለብህም ነው የሚለው ልጁን። ስህተትን ተማርበት ለስኬት ደግሞ ጽናትና ግትር አለመሆን ያስፈልጋል፣ ፍሌክሲብል መሆን ያስፈልጋል እና እነዚህ ነገሮች በጣም ወሳኝ የሆኑ ነገሮች ናቸው ብሎ ያምናል። ስለ መሰናክሎቹ ከማማረር ከስህተት የምትማርባቸውን እድሎች እንደሆኑ መውሰድ ያስፈልጋል ብሎ ገልጾለታል። እና ስህተት ደግሞ ባህሪያችን የምናንጽበትም እድል ይሰጠናል እና ስህተትን በፍጹም አያትፍረው የሚለውን ምክርም በደብዳቤው ላይ ነግሮታል። እነዚህ እንግዲህ የሮኬፌለር የመጀመሪያ አሜሪካ ቢሊዮነር እንደሆነ የሚነገርለት ሰው ለወንድ ልጁ ከጻፋቸው ደብዳቤዎች ውስጥ ምን ነገሮችን አጽንኦት ሰጥቶ ተናገረ በሚለው ላይ የሰፈሩ ሀሳቦች ናቸው። ልጁ ይሄንን ምን አደረገው የሚለውን ብናቅ ደስ ይለኝ ነበረ። ቀጣይ ፕሮግራም እንዴት ተጠቀመበት የሚለውን አንዳንድ ነገሮች እንደ እንደ መጽሐፍ እየተመነዘሩ ይመጣሉ። ለምሳሌ ደብዳቤ ተብሎ ባጭሩ ቀረበ እንጂ የፋይናንስ ሙያተኞች አንዷን ነገር ብቻ ብትን አድርገው ይጽፋሉ ብዙ አያለሁ። የሆነ ምክር የሚመስል ነገር የሆነና በተጨባጭ ግን ምን ምን ነገሮች ውስጡ ይካተታሉ የሚለውን ከጥናትም ሌሎች ሰዎችን ካማከሩበት ምሳሌ እያጣቀሱ ነው እንግዲህ ርዕስሰተው ሰጥተው መጽሐፍም ታተመ የሚባለው ኢትዮጵያ ውስጥም በእርግጥ ኛነት እንደነኛ አይነት ወላጆች አሉ። ምን ያህል ይፋ ሆኗል? ልጆቻቸው በቃል ነው የሚያወሩት ወይስ ደግሞ ሰነድ አለው? አንዳንድ ልጆች ደፋር የሆኑና እንደ ዘጋቢ ፊልምም ኢንተርቪው ነገርም ተጀምሯል። አሁን አባታችን እንዲህ ይለን ነበር፣ በዚህ አይነት መርህ ነው ያደግ ነው የሚሉ እንደ ትምህርት ቤት ያገለግላል ይሄ። አንዳንድ ሰዎች ተሞክሯቸውን ሲያወሩ በደም ያዳመጧቸው ሰዎች ከነሱ የበለጡ ቢዝነስ ውስጥ አንቱ የተባሉ ሰው ሆነው አይተናል። አንዳንድ ሰዎች ደግሞ ቢዝነስ ውስጥ በደንብ ተምረው ቢዝነስን በተግባር ያልተረዱ ሆነው እንደ ኪሳራም የምንጠቅሳቸው ሰዎች ይኖራሉ። ሳይንሱን ስለተማርሽና ቴዎሪውን ስለአወራሽ ሳይሆን በተግባር ምን ነገር አልፈዋል፣ በልምድ ብልህ ሆነው ከዛ ደግሞ ልጆቻቸው ምን እንዲቀበሉ ፈልገዋል። መቼም ለልጅ ማንም ክፉ ነገር አያስብም። እሱ ካየበት ነገር በላይ ትርፍም ስኬትም ብልሀትም እንዲያገኝ ነው የሚጥረው። ና በእርግጠኛነት ብዙ ታሪክ የቀየረ ደብዳቤ ነው። አዎ ለብዙ ሰዎች ልጆችም እንግዲህ ለትውልዱም መማሪያም የሚሆን ደብዳቤ ነው። ወደ ሰላሳ ስምንት የሚደርሱ ደብዳቤዎች ናቸው በነገራችን ላይ ና ቀላል አይደለም። ታዛ ታዛ ታዛ ታዛ